ሰላም የዩቲዩብ ተከታታዮች፣ ዛሬ እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደወል ምልክቱን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ያስ ሁለት ሺህ እናስገባው፣ ሰብስክራይብ አድርጉ። ቪዲዮቹን ደግሞ ስጀምሩ ላይክ ማድረጋችሁ ጀምሩ። አሁን ህልሞቹን እና ፍቾቻቸውን አንድ ሰው በህልሙ እሳት ሲነድ ካየ ነገር ሊገጥመው እንደሆነ፣ ጸብ ግጭት፣ ነገር ሊገጥመው እንደሆነ የሚያመላክተው ነው። ያው ጸሎት ማድረግ ነው የሚያስፈልገው። ቃሪያ፣ በርበሬ፣ ሚጥሚጣ ይህም የሚያመላክተው ነገርን ነው። መሸሽ ይኖርብናል። የሆነ ነገር ወደ ህይወታችን ሊመጣ እንደሆነ ግጭት ምናምን ሊመጣ እንደሆነ ነገር ሊመጣ እንደሆነ የሚያመላክት ስለሆነ ያው ከዛ ነገር መሸሽ ጸሎት ማድረግ ያስፈልጋል። አረቄም ጠላም መጠጣትም ጠብ ነው ያው ግጭት ጠብ ነው የሚያመላክተው። አንድ ሰው ደግሞ በህልሙ ቡና ሲያፈላ ካለመ ቅሬታ ነው እና ደግሞ የሚያዝንበት ነገር እንደሚኖር ቅሬታ እንደሚኖር የሚያመላክት ነው። በህልም ደግሞ ቅማልን ማየት ቅማል ወርሶን ወይም ቅማል ካየን ይሄ የሚያመላክተው መቀኛ ነው። መከራም ሊገጥም እንደሆነ የሚያመላክት ነው እና ያው ይህም ጸሎት በደንብ ያስፈልጋል በደንብ ክፉንለም ደጉልም ለም እያሉ ጸሎት ማድረግ ነው። ቅማል ምናም ያ ምቀኛ በዙሪያችን እንዳለ ነው። ማሸነፍ የምንችለው ያው በጸሎት ነው። ስለዚህ ያንን ማድረግ ያስፈልጋል ማለት ነው። የወይን ጠጅ መጥፋትም ነገርን ነው የሚያመላክተው። ሻማ ማብራት ጸጋ ነው፣ በጣም ቆንጆ ነው። ስልካችን ሲወሰድ፣ ሲወድቅ፣ ሲሰበር ካለምን ይሄ ጸሎት ላይ ችግር እንዳለ ነው የሚያመላክተው ያው ጸሎታችንን በአግባቡ እያደረግን ስላልሆነ ያው ወደ ጸሎት በደንብ መመለስ እንደሚኖርብን የሚያስጠነቅቀን ህልም ነው። ያው ይሄን ባየን ሰዓት ቶሎ ብለን ጸሎት ማድረግ ያው አለመዘናጋት ጸሎት ላይ ማለት ነው ያንን ያስፈልጋል። አንበሳ፣ ድኩላ፣ ሚዳቆ፣ ንብ እርግብ፣ ወፍ፣ በግ፣ ዋኖስ፣ አጋዘን ነጫጭ የለበሱ ሰዎች ቤታችን ሲገቡ ካየን ቅዱሳን ናቸው ታድለናል ማለት ነው። እነዚህ የሚያመላክቱት ቅዱሳንን ነው። ቤት ጧፍ ሲበራ ካለመ ይህም ቅዱሳኖችን ነው የሚያመላክተው እና በጣም ቆንጆ ነው። ቤታችንም እንደዛ በብርሃን ሲጥለቀለቅ ካለምን ትልቅ የእግዚአብሔር ጸጋ ቤታችን ውስጥ እንደገባ የሚያመላክተን ነው እና ይህም በጣም ቆንጆ ነው። ዝናብ ግን ሲዘንብ ካለምን በስጋ ፈተና ሊገጥመን እንደሆነ የሚያመላክተን ነው። ስለዚህ ያው ይህን ባየንበት ሰዓት ላይ ቶሎ ብለን ጸሎት ማድረግ የስጋ ፈተና ሊገጥመን እንደሆነ የሚነግረን ስለሆነ ማለት ነው። የቤታችን ጣሪያ ሲነሳም ካለምን የእግዚአብሔር ሞገስ ከቤት ሲወጣ ነው እና ያው በደንብ መጸለይ ያስፈልጋል ማለት ነው። ዳቦ ማዘል ልጅን ነው የሚያመላክተው። በጣም ቆንጆ ነው። ከቤተ ክርስቲያን ደግሞ ትልቅ ዳቦ ሲሰጠን ካለምን የምናገኘው ትልቅ በረከት እንዳለ የሚያመላክተን ነው እና በጣም ቆንጆ ነው። ጥሬ በሶ ካለምን ግን ያው ሱባኤ ብንገባ መልካም ነው። ያው ሱባኤ ግቡ የሚል መልእክት አለው። ምክንያቱም የምናገኘው ነገር አለ፣ በሱባኤ ውስጥ የምናገኘው ነገር እንዳለ ነው የሚያመላክተ እና በጣም ቆንጆ ነው። ስልክ ስንደውል እምቢ ሲለን ወይም ደግሞ አልነሳ ሲለን ካለምን በልባችን ቂም በቀል አለ። ስለዚህ እሱን ትተን መጸን ላይ እንደሚኖርብን የሚያመላክተን ነው። በህልም ፀጉር መፍታት ያው ትዳር መፍታትን ነው። ስለዚህ ያው ይሄን ካለምን ትዳር ላይም ከሆነ በደንብ ብለህ ትዳራችን መጸን ላይ ይኖርብናል ማለት ነው። አምባር መግዛት ጋብቻን ነው የሚያመላክተው። አዲስ ጫማ ስናደርግ ወይም ደግሞ ሲሰጠን ካለምን ይሄም ደግሞ ጋብቻን ያመላክታል። የሚያምር አልጋ ላይ መተኛት ትዳር ነው፣ ይጸናል። በእንስራ፣ በጀሪካን ወይም ደግሞ በጀሪካን ውሃ መሸከም እህል ውሃ እንዳለ ያመላክተን ነው። ሰው ሲመታ ማየት ህመምን ነው እና አደጋ ላይ ሊወድቅ እንደሆነ የሚያመላክት ስለሆነ መጸለይ ያስፈልጋል። ዳገት የበዛበት መንገድ መሄድ ትንሽ ፈተና ሊያጋጠም እንደሆነ የሚያመላክት ነው። ያው ይህም በጸሎት መስተካከል ይችላል፣ መጸለይ ነው። ገደል መግባትም እንደዛው ትልቅ አበሳ ጭንቀትን ነው የሚያመላክተው። ትንሽ ጥሩ አይደለም፣ ያው ጸሎት ማድረግ ነው። ንፍሮ ሲሰጠን ካለምን በረከት ነው። በጣም ቆንጆ ነው። በረከት ማግኘትን ያመላክተናል። ብር ሲሰጠው አንድ ሰው በህልም ካለመ ወይም ደግሞ ብዛት ያለው ብር ሲቆጥር ካለመ በረከት ነው የሚያገኘው ነገር እንዳለ የሚያመላክተው ነው እና በጣም ቆንጆ ነው። ስንዴ ወይም ደግሞ የአዝርዕት አይነቶች ተሰጥቶት ቤቱ ይዞ ሲገባ ያየ ሰው ትልቅ እግዚአብሔር በረከት ወደ ቤቱ እንደገባ የሚያመላክተው ነው። በጣም ቆንጆ ነው። አንድ ሰው በህልሙ ደግሞ ፈተና ፈተና ሰርቶ ትንሽ ሲቀረው ካለመ ፈተናው እያለቀ ነው፣ መበርታት እንደሚኖርበት የሚነግረው ህልም ነው። ፈተናውን ደግሞ በዛው ልክ ደግሞ ሰርቶ ሲጨርስ ያለመ ሰው ደግሞ ፈተናው እንዳለቀ በህይወት የገጥመው ፈተና እንዳለቀ የሚያመላክተው ነው እና ይሄ በጣም ቆንጆ ነው። በህልማችን አንድ ገዳም ወይም ደግሞ ቤተክርስቲያን በተደጋጋሚ ካየን ብንሄድ መልካም ነው። ታቦቱ ጠርቶናል፣ ያንን ነው የሚያመላክተን። ከማንኛውም ነገር ስናመልጥ ካለምን መልካም ነው፣ ከሆነ ከመጣብን መጥፎ ነገር እያመለጥን እንደሆነ የሚያመላክተን እና ይሄ በጣም ቆንጆ ነው። ሲጃራ ማጨስ ፈተና ነው። ያ ደግሞ መጸለይ ያስፈልገናል ማለት ነው። በደንብ ዛፍ ሲወድቅ ካለምን ትልቅ ሰው ሊሞት እንደሆነ የሚያመላክተን ነው። የእንጨት መስቀል መከራ ነው የሚያመላክተው። ግን የእንጨት መስቀልን ስንሳለም ካለምን ግን በዕለት የዋሉ ቅዱሳን እንደባረኩን የሚያመላክተን፣ ይሄ በጣም ቆንጆ ነው። የሚያምር ጥላ ደግሞ ሲሰጠን ካለምን የመቤታችን ጸጋ ማግኘትን ነው የሚያመላክተው። ይሄ በጣም ቆንጆ ነው። እንደተመቻችሁ ተስፋ ላይ ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ማድረጋችሁን ግን አትርሱ። አሁንም ቢሆን ያው ላይኩ ከቪው ያነሰ ነው እና ላይክ አድርጉ። ያው ቪዲዮቹን ፑሽ ያደርጋቸዋል። ላይክ ማድረጋችሁን አትርሱ፣ ለሌሎችም እንዲደርስ ማለት ነው። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ